እንዴት ናችሁ ልጆች ዶክተር ኩኩ ነኝ። እንዴት ናችሁ ልጆች ዶክተር ኩኩ ነኝ። እህ የራሴን ድምፅ ተሰማሁት እንዴ! እህ የራሴን ድምፅ ሰማሁት እንዴ! አ አቶ በቀቀን አቶ በቀቀን አቶ በቀቀን ድምፅዎን ይቀንሱና ለልጆች ስለ እናንተ ወፎች እንንገራቸው። ልጆች አቶ በቀቀን የሚያምር ወፍ ነው አይደል? ዛሬ በቀቀንን ጨምሮ ስለ ወፎች እናወራለን። ከአስር ሺ በላይ የወፍ ዝርያዎች ስም ተሰጥቷቸውና በደንብ ማንነታቸው ተመዝግበው እንደሚገኙ ታውቃላችሁ። ለምሳሌ የመስቀል ወፍ፣ በቀቀን፣ እርግብ፣ ፒኮክ፣ ግንደ ቁርቁር፣ ጉጉትና ሌሎችም ብዙ የወፍ አይነቶች አሉ። ሰጎንና ዶሮም የወፍ ዝርያዎች እንደሆኑ ታውቃላችሁ? እንዴት ካላችሁ መልሱ ልንገራችሁ። ወፍን ወፍ ከሚያሰኛቸው ዋና ዋና ነገሮች ውስጥ ክንፋቸው፣ ሰውነታቸው በላባ የተሸፈነ መሆኑ፣ ሁለት እግሮች ስላላቸው፣ መንቆር ስላላቸው እንዲሁም ሁሉም ከእንቁላል በመፈልፈላቸው ነው። ስለዚህ መብረር ባይችሉም ሰጎንና ዶሮ የወፍ ዝርያዎች ናቸው ማለት ነው። ከዚህ በተጨማሪ እኛ ሀገር ውስጥ የማይገኙ የወፍ ዝርያዎችም አሉ። ለምሳሌ እኔ በጣም የምወዳቸው ፔንግዊኖችን ላስተዋውቃችሁ። ፔንግዊኖች ልክ እንደ ሰጎንና ዶሮ መብረር አይችሉም። ሌላ ከአብዛኞቹ ወፎች ለየት የሚያደርጋቸው ነገር ደግሞ ውሃ በጣም ነው የሚወዱት፣ መዋኘትም ይችላሉ። በዛ ላይ ቀዝቃዛ ቦታ ላይ ነው የሚኖሩት። ሌሎቹ ወፎች የት ነው የሚኖሩት? አንዳንዶቹ ወፎች ቆንጆ ቦታ ይመርጡና የወፍ ጎጇቸውን ሰርተው ይኖራሉ። አንዳንዶቹ ደግሞ ሁል ጊዜ ከቦታ ቦታ እየተዘዋወሩ ይኖራሉ። አንድ ቤትም አይኖራቸው። ለምን ይመስላችኋል? ቅዝቃዜን ሽሽት ነው ካላችሁ መልሱን በትክክል አግኝታችሁታል። እነዚህ ወፎች የሚኖሩበት ሀገር ወይም ቦታ ላይ ክረምት ገብቶ በጣም ቀዝቃዛ በሚሆንበት ሰዓት ሞቃት ወደ ሆኑ ሀገሮች ወይም ቦታዎች ይሄዳሉ። በጣምም የማይቀዘቅዝ በጣምም የማይሞቅ ለወፎች ተስማሚ አየር ንብረት ያለበት ቦታ ወይም ሀገር ታውቃላችሁ? አዎ ኢትዮጵያ። ኢትዮጵያ አንዷ ናት። ከኢትዮጵያ ውስጥ ደግሞ በጣም ታዋቂ ከሆኑት የወፍ ማረፊያ ቦታዎች አንዱ የት እንደሆነ ታውቃላችሁ? አብያታ ሐይቅና አካባቢው ካላችሁ በትክክል መልሳችኋል። ብዙ የወፍ ዝርያዎች ከአውሮፓና ከተለያዩ የዓለም ክፍሎች ክረምትን ሽሽትና ጥሩ ቦታ ፍለጋ አብያታ ይመጣሉ። ወፎች ብርድ ሽሽት ብቻ ሳይሆን ምግብና የወፍ ጎጆ የሚሰሩበት ቦታ ፈልገው ብዙ ኪሎ ሜትሮችን ይጓዛሉ። አንዳንዶቹማ የሚፈልጉት ቦታ እስከሚደርሱ ድረስ እስከ አርባ ሺህ ኪሎ ሜትር ድረስ ይጓዛሉ። ይህ ደግሞ ምን ማለት እንደሆነ ታውቃላችሁ? መሬትን አንድ ጊዜ ለመዞር ትንሽ ነው የሚቀረው። ይገርማል አይደል? አንዳንዶቹ ወፎች በቀን ለስምንት ሰዓት ያለማቋረጥ ይበራሉ። የሚፈልጉት ቦታ ለመድረስ ደግሞ እስከ ሁለት ወር ሊፈጅባቸው ይችላል። ታዲያ እረፍት በሚያደርጉበት ቦታዎች ሁሉ ምግባቸውን ይበላሉ፣ ውሃም ይጠጣሉ። የተወሰነ ያርፉና ኃይላቸውን አሰባስበው ጉዟቸውን ይቀጥላሉ። ወፎች ምን መብላት እንደሚወዱ ታውቃላችሁ? አዎ፣ ጥራጥሬ፣ ነፍሳትን፣ የአበባ ማርና አንዳንዴ በጣም ምግብ ማግኘት ካልቻሉ ደግሞ እፅዋትን ይመገባሉ። ግን ይህን ሁሉ ምግብ ያለ ጥርስ እንደሚመገቡስ ታውቃላችሁ? አዎ ወፎች ጥርስ የላቸውም። ስለዚህ ማንቁራቸውን ብቻ ተጠቅመው ነው የሚበሉት። ሌላው ስለ ወፎች በጣም የሚገርመው ነገር ደግሞ ቦታ አይጣፋባቸውም። በየአመቱ ወደ ተመሳሳይ ቦታ ላይ ይሄዳሉ። መቼም እንደኛ እንደ ሰዎች ካርታ ወይም አቅጣጫ ጠቋሚ ተጠቅመው አይደለም አይደል? ይህ በተፈጥሮ የታደሉት ችሎታቸው ነው። ሳይንቲስቶች ወፎች ላይ ብዙ ጥናት ያደርጋሉ። ሳይንቲስቶች ወፎች ቦታቸውን ለማወቅ ደመነፍሳቸውን፣ የምድርን የስበት ኃይል እንዲሁም ተራራና ውሃዎቹን በመለየት በአእምሯቸው ውስጥ የምናብ ካርታ ይኖራቸዋል ብለው ያስባሉ። ለዛሬ ስለ ወፎች ያዘጋጀሁላችሁን ቪዲዮ ከማብቃቴ በፊት እንደተለመደው ሁለት የሚደንቁ ነገሮችን ልንገራችሁ። የመጀመሪያው ሰጎን ከሁሉም የአዕዋፋት ዝርያዎች በክብደት ትልቁ መሆኑ ነው። እንዲሁም ደግሞ በሩጫ የሚደርስበት የለም። ሁለተኛ የሚደንቀው ነገር ደግሞ ኢትዮጵያ ውስጥ ብቻ የሚገኙ ወደ አርባ የሚጠጉ የአዕዋፋት ዝርያዎች አሉ። አንደኛዋ ኢትዮጵያ ውስጥ ብቻ የምትገኘው የወፍ ዝርያ በተለምዶ የመስቀል ወፍ የምንላት ናት። ይቺ ወፍ ለተወሰኑ ወራት ሳናያት ትቆይና መስከረም ላይ ብቅ ትላለች። በጣም የሚገርመው ነገር ግን መስከረም ላይ ከጠፋችበት ተመልሳ አመታ አይደለም። የመስቀል ወፍ ሁልጊዜም አካባቢያችን ላይ አለች። ነገር ግን መስከረም መስከረም ላይ የመስቀል ወፎች የላባቸውን ቀለም ይቀይራሉ። ልክ እናንተ ለልደታችሁ የሚያምር ልብስ እንደምትቀይሩት ማለት ነው። በዚህም ምክንያት እኛ አዲስ ወፍ ያየን ይመስለናል። ለዛሬ በዚህ አበቃሁ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ። ለዛሬ በዚህ አበቃሁ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ። አ ተመልሰ መጣ አቶ በቀቀን። ኢትዮጵያ ውስጥ ብቻ የሚገኝ የበቀቀን ዝርያም አለ። በሉ ደህና ሁኑ ልጆች፣ ዶክተር ኩኩ ነኝ።